ሰላም ጤና ይስጥልን ክቡራትና ክቡራን የቻናላችን ታዳሚዎች፣ እንደምን አላችሁ? ይህ ወግማር ነው። በዛሬው ዕለታዊ የወግማር መረጃችን ከመንግሥትና ከግል ድርጅት ሠራተኞች ደሞዝ ተቆርጦ ክፍያ እንዲፈጸም የሚደነግግ ረቂቅ አዋጅ ወጣም፣ የኤርትራ መንግሥት ኢትዮጵያን በተመለከተ ለዓለም አቀፉ ማህበረሰብ ጥሪ ያቀረበ የሚለውን እንዲሁም ጾታቸውን ያስቀየሩ ዜጎች የአሜሪካ ጦርን እንዳይቀላቀሉ በሚል ተላልፎ የነበረው ውሳኔ በፍርድ ቤት መሻሩን በስፋት እንመለከታለን። ለቻናሉ አዲስ ከሆኑ ሰብስክራይብ በማድረግ ይቀላቀሉ። ነው የመንግስትና የግል ሰራተኞች ከደሞዛቸው ክፍያ እንዲፈጽሙ የሚያስገድድ ረቂቅ አዋጅ ቀረበም። የኢትዮጵያ አደጋ ስጋትና ስራ አመራር ኮሚሽን ራሱን የቻለ የፌዴራል መንግስት አስፈጻሚ አካል ሆኖ እንዲቋቋም በቀረበው ረቂቅ አዋጅ የመንግስትና የግል ድርጅት ተቀጣሪ ሰራተኞች ከሚከፈላቸው የተጣራ የወር ደሞዝ ላይ ክፍያ እንዲፈጽሙ የሚያስገድድ ድንጋጌ ተካቷል። የህዝብ ተወካዮች ምክር ቤት ትናንት መጋቢት 9 ቀን 2017 ዓ.ም ባደረገው መደበኛ ስብሰባ የምክር ቤት አባላት በረቂቁ ላይ ለ8 ደቂቃ ያህል ከተወያዩበት በኋላ ለምክር ቤቱ የውጭ ግንኙነትና ሰላም ጉዳዮች ቋሚ ኮሚቴ ለዝርዝር እይታ ተመርቷል። በረቂቅ አዋጁ ማብራሪያ ላይ በቅድመ አደጋ በአደጋና በድህረ አደጋ ወቅቶች ለሚወሰዱ የአደጋ ስጋት ቅነሳ ምላሽና መልሶ ማቋቋም የሚሆን የኢትዮጵያ አደጋ ስጋት ምላሽ ፈንድ መቋቋሙ ተገልጿል። የኢትዮጵያ አደጋ ስጋት ምላሽ ፈንድ ፈጣን፣ አስተማማኝ፣ ተገማችና የአደጋ ስጋት ምላሽ የፈንድ ስርዓትን ተግባራዊ ለማድረግ በአገር በቀል አቅም ዜጎች፣ ማህበረሰብና ተቋማት እርስ በርስ በመደጋገፍ የአደጋ ስጋትን የመከላከል፣ የማቅለል፣ የዝግጁነት፣ የምላሽ፣ የመገምገምና በተሻለ ሁኔታ መልሶ ማቋቋም ላይ ማህበራዊ ኃላፊነታቸውን እንዲያበረክቱ ለማስቻል ትልም የያዘ ስለመሆኑ ተብራርቷል። ፈንዱ ከሰራተኞች ደሞዝ ላይ ከሚቆረጥለት ገቢ በተጨማሪ ባንኮች፣ አነስተኛና ጥቃቅን የፋይናንስ ድርጅቶች ከሚሰጡት የብድር መጠን ላይ፣ የዲጂታል ባንኪንግ አገልግሎት ተጠቃሚዎች ከሚከፍሉት የአገልግሎት ክፍያ የኢንሹራንስ ኩባንያዎች ለሚሰጡት አገልግሎት ከሚሰበስቡት የፕሪሚየም ወይንም አረቦን ክፍያና ከማንኛውም የአክሲዮን ዲቪደንድ ድርሻ እንደሚሰበሰብ ተመልክቷል። በተጨማሪም ከበረራ ትኬት ሽያጭ፣ የቴሌኮሙኒኬሽን አገልግሎት የሚሰጡ ድርጅቶች ለድምፅና ለዳታ አገልግሎት ከሚያስከፍሉት የአየር ሰዓት ዋጋ፣ ከፓስፖርትና ከቪዛ አገልግሎት ክፍያ፣ የነዳጅ ሽያጭ አቅራቢ ድርጅት ከሚያገኘው ገቢ፣ ማንኛውም የንግድ ፍቃድ በሚወጣበትና በሚታደስበት ጊዜ በቁርጥ የሚታሰብ እንደሆነም በረቂቁ ተካቷል። አንደ ሪፖርተር ጋዜጣ ዘገባ ከጉምሩክ ኮሚሽን፣ ከኬሚካል አምራች ድርጅቶች፣ ከተንባሆና ከአልኮል ምርቶች ሽያጭ፣ ከባር ትራንስፖርትና ሎጂስቲክስ አገልግሎቶች ሽያጭ፣ ከለጋሽ አካላት፣ ከበጎ አድራጎት ድርጅቶችና ግለሰቦች፣ ከፌዴራል መንግስትና ከአዲስ አበባና ከድሬዳዋ ከተማ አስተዳደሮች ከጠቅላላው ዓመታዊ በጀት በድርሻ እንደሚሰበሰብም ተብራርቷል። በሚኒስትሮች ምክር ቤት በሚወጣ ደንብ መሰረት ተጨማሪ የገቢ ምንጮች ሊወሰኑ እንደሚችሉ፣ እያንዳንዱ ዘርፍም በምን ያህል መጠን መውጣት እንዳለበት እንደሚወሰን ተደንግጓል። የሚሰበሰበው ገንዘብ የአደጋ ስጋት ምላሽ የማስፈጸሚያ የበጀት ክፍተት መኖሩ ሲረጋገጥና ክፍተቱን በአፋጣኝ ለመሙላት ቅጽበታዊ አደጋ ሲፈጠርና የተከሰተው አደጋ የአስቸኳይ ምላሽ ፈንዱን ለማሳደግ የሚያስችሉ የገቢ ማስገኛ ተግባራት ላይ ለመጠቀም ያገለግላል ተብሏል። የአደጋ ስጋት ሥራ አመራር ፖሊሲው የሚጠይቀውን ዝግጁነት በበቂ የማይመልስና በአጠቃላይ አገሪቱ ከደረሰችበት የእድገት ደረጃ ጋር የማይመጣጠን ሆኖ መገኘቱን በውጭ አካላትና ጥገኝነት ጠባቂነት አባዜ የተቃኘና ተጠያቂነትን በግልጽ የማያሰፍን ነው ሲል ገልጾታል። ሀገሪቱ አገሪቱ ከደረሰችበት የእድገት ደረጃና ከአደጋ ስጋት ጋር ተያይዘው ከሚመጡ እጅግ ውስብስብ ፈተናዎች አንጻር በስራ ላይ ባሉት የሕግና የፖሊሲ ማዕቀፎች ተገቢውን ምላሽ መስጠት አለመቻሉን ረቂቁ ያብራራል። ዘገባው የሪፖርተር ጋዜጣ ነው። በትግራይ ክልል በተፈጠረው ቀውስ ምንም ሚና የለኝም ስትል ኤርትራ አስታወቀች። የኤርትራ የውጭ ጉዳይ ሚኒስትር ኦስማን ሳላ አስመራ በህዋትና በትግራይ ክልላዊ ጊዜ አስተዳደር እየተካሄደ ባለው ግጭት ውስጥ ምንም አይነት ሚና እንደሌላት አስረድቷል። የውጭ ጉዳይ ሚኒስትሩ ኢትዮጵያ የጎረቤቶቿን ሉዓላዊነትና የግዛት አንድነት እንድታከብር ግፊት እንዲደረግባት ለዓለም አቀፍ ማህበረሰብ ጥያቄ አቅርበዋል። ሚኒስትሩ ይህን የተናገሩት በትናንትናው ዕለት መቀመጫውን አስመራ ላደረገው የዲፕሎማቲክ ማህበረሰብ አባላት በሰጡት ማብራሪያ እንደሆነ የሀገሪቱ ማስታወቂያ ሚኒስትር የማነ ገብረ መስቀል በኤክስ ገጻቸው ባሰፈሩት መረጃ አስታውቋል። እንደ ቢቢሲ ዘገባ በትላንትናው ዕለት በኤርትራ የውጭ ጉዳይ ሚኒስትር መስሪያ ቤት ማብራሪያ የተሰጣቸው የዲፕሎማቲክ ማህበረሰብ አባላት አምባሳደሮችና የዲፕሎማቲክ ኮር አባላት እንዲሁም በሀገሪቱ እውቅና የተሰጣቸው የተባበሩት መንግስታት ድርጅት ተቋማት አመራሮች መሆናቸውን የማስታወቂያ ሚኒስትሩ የማነ ገልጸዋል። በትግራይ ክልል ጊዜያዊ አስተዳደር ፕሬዚዳንት ጌታቸው ረዳና በህዋት ሊቀመንበር ዶክተር ደብረጽዮን ገብረ ሚካኤል መካከል የከረረ ውጥረት ተፈጥሯል። የኢትዮጵያ መንግስት ባለፈው ሳምንት አንደኛው የህወሓት ክንፍ የአገሪቱ ተቀናቃኝ ከሆኑ የውጭ ኃይሎች ጋር ግንኙነትና ትብብር አለው በማለት መውቀሱም የሚታወስ ነው። የኤርትራው የውጭ ጉዳይ ሚኒስትር በሰጡት ማብራሪያ ሶስት ጉዳዮች በዋናነት ማሰታቸውን የማነ ተናግረዋል። የመጀመሪያዎቹ ሁለት ጉዳዮች በኤርትራ ላይ የቀረቡ ሐሰተኛ ክሶችን የሚያመለክቱ እንደሆኑ በማስታወቂያ ሚኒስትሩ መረጃ ላይ ይፋ ሆኗል። በቀዳሚነት የተጠቀሰው ኤርትራ በኢትዮጵያ ጦርነት ለመክፈት እያደረገች ነው ለሚለው ግምታዊ ክስ ነው። ሁለተኛው ክስ ደግሞ የፕሪቶሪያ ስምምነትን የተመለከተ እንደሆነ ተነግሯል። ማብራሪያ ተሰጥቶበታል የተባለው ሶስተኛው ጉዳይ ደግሞ የኢትዮጵያ የባህር በር የማግኘት አባዜ እንዲሁም ይህን ተከትሎ የመጣው ዲፕሎማሲያዊ ዘመቻና አብሮት ያለው ተንኳሽ ድርጊት እንደሆነ ተጠቅሷል። የኤርትራው የውጭ ጉዳይ ሚኒስትር ኦስማን ሳላ ይህንን ማብራሪያ የሰጡት የኢትዮጵያው የውጭ ጉዳይ ሚኒስትር ጌዲዮን ጢሞቴዎስ ከትግራይ ክልል ጊዜያዊ አስተዳደር ርዕሰ መስተዳድር አቶ ጌታቸው ረዳ ጋር በመሆን በተመሳሳይ አዲስ አበባ ለሚገኙ ዲፕሎማቶች ማብራሪያ ከሰጡ ከቀናት በኋላ ነው። የኢትዮጵያ የውጭ ጉዳይ ሚኒስትሩ ጌዲዮን ጢሞቴዎስና ርዕሰ መስተዳድር አቶ ጌታቸው ባለፈው ሳምንት አርብ መጋቢት 5 ቀን 2017 ዓም የሰጡት ማብራሪያ በትግራይ ክልል በህወሓት አመራሮች መካከል ከተፈጠረው ቀውስ ጋር እየተገናኘ ነበረ። በዚህ ማብራሪያ ላይ የውጭ ጉዳይ ሚኒስትሩ በዶክተር ደብረጽዮን ገብረ ሚካኤል የሚመራው የህዋት ክንፍ ለኢትዮጵያ ጠበኛ ከሆኑ የውጭ ኃይሎች ጋር ግንኙነት እየፈጠሩና እየተባበሩ መሆኑን በመጥቀስ ከሰው ነበረም። በወቅቱ ገለጻ የሰጡት አቶ ጌታቸው በበኩላቸው በሌላኛው ክንፍ የሚገኙ የተወሰኑ የህዋትና ወታደራዊ አመራሮች ከፌዴራል መንግስት ጋር በሚደረግ ንግግር የመደራደር አቅማቸውን ለማሳደግ በሚል የኤርትራ አመራሮችን ማግኘታቸውን ተናግሮ ነበረም። ይህንን ክስ ህዋት የማይቀበለው ሲሆን በቅርቡም የክልሉ ምክትል ፕሬዚዳንትና የጸጥታ ዘርፍ ኃላፊ ሌተናል ጀነራል ታደሰ ወረደ የትግራይ የጸጥታ ኃይሎች ከኤርትራ ጋር ግንኙነት አላቸው መባሉ ስህተት ነው ብለዋል። የኤርትራው የውጭ ጉዳይ ሚኒስትር ኦስማን በሰጡት ማብራሪያ ግን የኤርትራ መንግስት በህዋትና በትግራይ ጊዜው አስተዳደር መካከል እየተካሄደ ባለው ውስጣዊ ግጭት ምንም አይነት ሚና የለውም በማለት ማስተባበላቸው ተገልጿል። ኤርትራ ከዚህ ውጪ የሚቀርቡ ክሶችና ውንጀላዎችን ሙሉ በሙሉ ውድቅ እንደምታደርግም አስረድተዋል ተብሏል። እንደ ቢቢሲ ዘገባ የኤርትራ መንግስት የፕሪቶሪያን ስምምነት የሚመለከተው የኢትዮጵያ የውስጥ ጉዳይ አድርገው መሆኑን የተናገሩት የውጭ ጉዳይ ሚኒስትሩ ሀገራቸው በስምምነቱ ሂደት ጣልቃ የመግባት ምንም አይነት ፍላጎት እንደሌላት እንደገለጹ ተጠቅሷል። ኦስማን የኤርትራ መከላከያ ሰራዊት አሁንም በኢትዮጵያ ግዛት ውስጥ እንዳለ የሚነገር ወይም የሚያመለክት ምንም አካል ይህንን የሚያደርገው ለኢትዮጵያ ውስጣዊ ችግሮች ኤርትራን ማምለጫ ለማድረግ ነው ሲሉ አስረድቷል። ከኢትዮጵያ ጦር ጋር ወግኖ የተዋጋውና ሰብአዊነት ላይ የሚፈጸም ወንጀልን ጨምሮ በተለያዩ የጦር ወንጀሎች እንደተሳተፈ የተባበሩት መንግስታትን ጨምሮ የሰብአዊ መብት ድርጅቶች ሪፖርት ያወጡበት የኤርትራ ጦር አሁንም በትግራይ መሬቶች እንዳለ በተደጋጋሚ ጊዜ ተነግሯል። የኤርትራው የውጭ ጉዳይ ሚኒስትር ኦስማን ሳላ ሀገራቸው ኢትዮጵያ ባላት በዲፕሎማሲያዊ ወይም ወታደራዊ ኃይል የባህርና የባህር ኃይል ቤዝ የማግኘት የተሳሳተና ያለፈበት አባዜ ግራ መጋባቷን ለዲፕሎማቲክ አባላቱ መግለጻቸው ተነግሯል። ይህንንም በተመለከተ ኢትዮጵያ የጎረቤቶቿ ሉዓላዊነትና የግዛት አንድነት እንድታከብር የዓለም አቀፉ ማህበረሰብና የሚመለከታቸው አካላት ኢትዮጵያ ላይ ግፊት እንዲያደርጉ ኤርትራ ጥሪ እንዳቀረበችም የማስታወቂያ ሚኒስትሩ ቤግዝ ገጻቸው ባሰፈሩት መረጃ አስታውቋል ሲል የዘገበውም ቢቢሲ ነው። ጾታቸውን ያስቀየሩ ዜጎች የአሜሪካ ጦርን እንዳይቀላቀሉ በሚል ተላልፎ የነበረው ውሳኔ በፍርድ ቤት ተሻረም። ፕሬዚዳንት ትራምፕ ጾታቸውን ያስቀየሩ ዜጎች የሀገሪቱን ጦር እንዳይቀላቅሉ የሚከለክል ውሳኔ ማስተላለፋቸው ይታወሳል። የዓለማችን ሌላ ኃያሏ ሀገር የሆነችው አሜሪካን ጠንካራ ፍትህ ሥርዓት ካላቸው ሀገራት መካከል አንዷ ስትሆን፣ ፕሬዚዳንት ዶናልድ ትራምፕ ውሳኔዎች በፍርድ ቤት እየተሻሩ ይገኛሉ። ፕሬዚዳንት ትራምፕ ስልጣን በያዙ በሳምንቱ ነበር በተፈጥሮ ያገኙትን ጾታ ያስቀየሩ ዜጎች የአሜሪካንን ጦር እንዳይቀላቀሉ ትእዛዝ ያስተላለፉት። ይህንን ውሳኔ ተከትሎም ሀያ ጾታቸውን ያስቀይሩ አሜሪካዊ ዜጎች ጉዳዩን ወደ ፍርድ ቤት የወሰዱ ሲሆን በትላንትናው ለተም የፕሬዝዳንት ትራምፕ ውሳኔ የሀገሪቱን ህገ መንግስት የሚጥስ ነው በሚል በፍርድ ቤት ተሽሯል ተብሏል። የአሜሪካን ንግድ መንግስት ዜጎች ጾታቸውን መሰረት ባደረገ መልኩ መገለልና ሌሎች ተጽኖች ሊደርስባቸው እንደማይገባ ይደነግጋል ተብሏል። የአሜሪካ ጦር በበኩሉ ከየካቲት ወር ጀምሮ ጾታቸውን ያስቀይሩ ዜጎች የሀገሪቱ ጦር አባል ሆነው ማገልገል እንደማይችሉ አሳውቆም ነበረም። በቅርቡም ጾታቸውን ያስቀየሩና የአሜሪካን ጦር አባል ሆኑ ወታደሮችን ማባረር ይጀምራል ተብሎ የነበረ ቢሆንም ውሳኔው በፍርድ ቤት መሻሩን ሮይተርስ ዘግቧል። የፕሬዝዳንት ትራምፕ አስተዳደር የፍርድ ቤቱን ውሳኔ ለማስቀየር ይግባኝ እንደሚልም ገልጿል። አሜሪካ ካሏት 1.3 ሚሊዮን ወታደሮች ውስጥ 15 ሺህ ያሉ ጾታቸውን ያስቀየሩ ናቸው። ዘገባው ያለ አይን ነው